ሰበር ዜና መስከረም 26 2018። ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ባህር ዳር ከፍተኛ ውጥረት ነግሷል። ተመስገን ጥሩነህ ባህር ዳር መግባቱን ተከትሎ የፋኑ ኃይሎች በከፍተኛ መሳሪያ የታገዘ ውጊያም አድርገዋል። ባህር ዳር ዙሪያውን በቦንብ ሲደበላለቅም አድሯል። የባህር ዳርና ዙሪያው ፈላጭ ቆራጭ ኮሎኔል ባሻም ላይመለስ በፋኑ ጥይት ተሸኝቷል። ባህር ዳር ከተያዘች አምልጡ ሲል አረጋ ከበደ ለአመራሮቹ ማስጠንቀቂያ ሰጥቷል። የወሎ አይነት ነገር በባህር ዳር ይፈጠራል ተብሎም በብልጽግና በኩል ስጋት ተፈጥሯል። በሌላ በኩል እዚሁ ጎጃም ላይ ደብረ ማርቆስ የብልጽግና የክልል ባለስልጣናትና አጃቢዎቻቸው በፋኖ እርምጃም ተወስዶባቸዋል። ወስዶባቸዋል። ደንብጫ ላይም ፓትሮል የተቃጠለበት በርካታ የብልጽግና ወታደር ላይ መለስ የተሸኘበት ከባድ ውጊያ ተደርጓል። በዝርዝር እንመለከተዋለን። ወዲህ ደግሞ ጎንደር ላይም እንዲሁ ከባድ ትንቅንቅ ተደርጓል። የፋኖ ኃይሎች በሶስት ግንባሮች ድል ቀንቷቸዋል። በሌላ በኩል በወሎም ደሴ ዙሪያም ትንቅንቁ ሲቀጥል ፋኖ ደሴ ዙሪያን እያጸዳ ነው ህዝባዊ መዋቅርም እያቋቋመ ነው። እንመለከተዋለን። ወዲህ ደግሞ አበባው ታደሰ በኦህደድ ሰዎች ሙትቻ ስለተባለበት፣ ተመስገን ጥሩነህ አማራውን ተላላኪ ባንዳ ስላሉበት፣ ስለወሎ የፋኖ ወደል ስለተወራበት ያገዛዙ የደህንነት ቢሮ ሚስጥራዊ ስብሰባ እጃችን የገባ መረጃ አለ። በዝርዝር እንመለከተዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና የደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳዴው ናችሁ አድማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ ልጆች ድል ጀግኖቹም፣ እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችን ይቆዩ። መቶ ሺ ገብተናል። መቶ ሺ ላስገባችሁን ለእያንዳንዳችሁ ውድ ሰብስክራይበሮቻችንም ትልቅ ልባዊ ምስጋና እናቀርባለን። እስካሁን ሰብስክራይብ ያላደርጋችሁም እንድታደርጎም ጥሪ እናቀርባለን። አሁን በቀጥታ ወደ መረጃዎቹም ቀዳሚ ወዳደረግኩት ሰፊ ትንታኔ ያልፋለሁ። የፋኖን ድል ውሃ እንቸልስበት፣ ወሎ ላይ ሙስሊሞችን እንግድላቸውና በፋኖ ናሳብ ብልጽግና አባው ታደሰ በባህር ዳር ያሴሩ ሴራም ተጋለጠ። ሲሳይ ቶላ በቁም ሞታል ወይ ሲል አባው ታደሰውን ተቸ። የስልጤ አክቲቪስቶች ከፍልስጤም ወደ አማራ ዞረዋል። እነዚህን የተመለከቱ ጉዳዮች በቅድሚያ ላስደምጣችሁ። የአማራ ፋኖ በወሎ በመከላከያ ሰራዊት ላይ የሰነዘረው ጥቃት እጅግ አስደናቂ ነው። ከራያ ተነስተው በርካታ የሰሜን ወሎ ከተሞችና ወረዳዎችን ተቆጣጥረዋል። 12ኛና 69ኛ የብልጽግና ክፍለ ጦር ሙሉ በሙሉ ከጥቅም ውጭም ሆኗል። የፋኑ ኃይሎች ድሮን የላቸውም፣ ታንክም የላቸውም፣ መድፍም የላቸውም፣ መገናኛ ራዲዮ ራሱ በቅጡ የላቸውም። ግን በርካታ የመከላከያ ሰራዊት አባላትን ማርከው በተንቀሳቃሽ ምስል አለም አይቷል። አለምም ተደንቆባቸዋል። መከላከያ ሲጠቀምባቸው የነበሩ ኦራሎች፣ አይሱዚዎች ተማርከዋል። ረንዳውም ዙ 23 ሳይቀር የፋኑ ኃይሎች ማርከዋል። ከቀላል እስከ ከባድ የጦር መሳሪያዎች በእጃቸው አስገብተዋል። መንግስት እጅግ በጣም ንጋጤ ውስጥ በዚህ ገብቷል። ጥቃቱ ከተሰነዘረበትና አየሩ የወሎ ፋኖች በሞሉበት በዚህ ወቅት የመከላከያ የክብር አባላት ጸጥ ረጭ ብለው ነበር። ከሶስት ቀን በኋላ ነው ወደ ዩቲዩብ እና ፌስቡክ መጥተው ፕሮፓጋንዳቸውን የነዙት። ፋኖ አይደለም የመታን ሻቢያና ህወሀት ኳል አሉ። እያሉም መጻፍና መናገር የጀመሩትም ለሶስት ቀን ዝም ብለው ከቆዩ በኋላ ነው። ምክትል ኢታማዦር ሹም ጀነራል አበባው ታደሰም በቴሌቪዥን መስኮት ብቅ ብለውም ነበር። ስለ ወሎ ጥቃት ሰዓት ያወራሉ ተብለው ሲጠበቁም ስለ ጎጃም ነበር ሲያወሩ የነበሩት። የብልጽግና ኃይሎች የወሎ ጥቃት እጅጉኑ ቅስማቸውን ሰብሯቸዋል። ጄኔራል አበባው ታደሰና ተመስገን ጥሩነህ በታደሙበት በብሔራዊ መረጃና ደህንነት መስሪያ ቤት ውስጥ ስብሰባ መካሄዱን መዘገባችን አይዘነጋም። ስብሰባውን የመሩት የኦህዴድ ሰዎች ናቸው። የብሔራዊ መረጃና ደህንነት አድራጊ ፈጣሪ ሆኑት ሲሳይ ቶላ መርተውታል። ሲሳይ ቶላ ወደ ጄኔራል አበባው ታደሰ ፊታቸውን አዙረው፣ አበባው ይሄ ሁሉ ጥቃት በመከላከያ ሰራዊት ላይ ሲደ ተኝተህ ነበር ወይ ሙታል ወይ ሲሉም ጠይቀውታል። አበባው ታደሰም ይሄ ከዚህ በኋላ አይደገምም ከፋኖ ጀርባ ህወሀትና ሻቢያ አሉ ያለን በሚዲያ እያስነገርን ነው ሲሉም ተደምጠዋል። ተመስገን ጥሩነህ ከዚህ ስብሰባ ላይ የሆዴድ ሰዎች እስኪታዘቧቸው ድረስ ያዙኝ ልቀቁኝም ብለው ነበር። ፋኖን በቦሌም በባሌም ብለን ልክ ማስገባት አለብን ሲሉ ተመስገን ጥሩነህ ተናግረው ነበር። እኔ በባንዳነት የሚታወቁት ተመስገን ጥሩነህ ከዚህም አልፈው በሌላ ምድር

ተላላኪ ሲሉም ጠርተውታል። ታል ኦቦ ተመስገን ጥሩነ ቢባሉም ይሻላቸዋል። ኩሮ የአማራ ህዝብ በነዚህ አይነት ትንንሽ ቅንጭላት ባላቸው ሰዎች ሲሰደብ እንደ ማየት የሚያምን ነገር የለም። በእርግጥ ባንዳው ማን እንደሆነ ተመስገን ጥሩነ አስረግጠው ያውቁታል። በእርግጥ እንኳን ስድባቸው ቀርቶ በገፍ ያዘመታችሁባቸው ሰራዊትን፣ ታንክን እንዲሁም መድፍን፣ ድሮናችሁን እየመከተ ያለው የአማራ ህዝብ በነበር ሊያስቀራችሁ አስራ አንደኛው ሰዓት ላይ ይገኛል ነገር ግን የባንዳነት ጥግ ተብለው የሚታወቁት ተመስገን ጥሩነህ እንዲህ የአማራ ህዝብን ተላላኪ ባንዳ ነው ይሉታል። አይገርምም ወይ? አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቸዋላል። የራሱን ህዝብ የበደለ ትናንትና፣ እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችን ከዚህ ነገር መጸየፍ አለባቸው ብዬ መክሬን ለመለገስ ሲሳይ ቶላ በወታደራዊ ፋኖ የያዛቸውን ከተሞች ማስለቀቅ ካልቻልን የሃይማኖት ግጭት ወሉ ላይ መቀስቀስ አለብንም ሲሉ በስብሰባው ላይ ተደምጠዋል። ለአበባው ታደሰና ለተመስገን ጥሩነ ትእዛዝም ሰጥተዋል። አበባው ታደሰ ድንገት በንጋታው ባህር ዳርም ተገኝተው ነበር። ለአማራ ክልል የጸጥታ ኃላፊዎችም ወዲያው ነበር ትእዛዝ ያወረዱት። ፋኖን የሚመስሉ ወጣቶች ብዙ ገንዘብ ሰጥታችሁ አደራጅታችሁ ሙስሊሞችን እንዲገሉም አድርጉ ሲሉ ለአማራ ክልል የጸጥታ ኃላፊዎች ተናግረውም ነበር። የአማራ ክልል የጸጥታ ኃላፊዎችም የተባሉትን ወዲያው ነበር የፈጸሙት ወጣቶችን አድራጅተው ገንዘብ ሰጥተው መካነ ሰላም ከተማ ሙስሊሞችን አስገድለዋል። በብሔራዊ መረጃ ደህንነት መስሪያ ቤት ውስጥ ሚስጥራዊ ስብሰባ ተካሂዶ እንደነበረም ቀደም ብለን ዘግበንላችሁ ነበር። አማራ ክልል የመስጊድ አጥር ፈረሰ ብለው ምላሳቸው የሚዘረጋው የስልጣ አክቲቪስቶች ያንን ሞጥሟጣ ምላሳቸውንም አማራ ላይ እየዘለዘሉት ይገኛሉ። አዲስ አበባ ዙሪያ ያ ሸገር ከተማ በርካታ መስጊድ በዶዘር ሲደረመስ ምላሳቸውን ቆልፈው ነበር። ህዝበ ሙስሊሙ መስጊድ ላይ መስጊዶችም አይፍረስ ብሎም ተቃውሞ ሲያሰማ ከቤተመንግስት መንግስት ከሪፐብሊካን ጋርድ በተላኩ ኮማንዶዎች ሶስት ንጹሐን ሙስሊሞች አኗር መስጊድ በር ላይ በስናይፐር ሲገደሉ ያኔ የስልጥ አክቲቪስቶች ጸጥ ረጭ ነበር ያሉት። ከፍልስጤም ዜና ወጥተው ከትላንት ጀምሮም ከፍልስጤም ዜና ወጥተው ባለፈው ሳምንት ጀምረው ፋኖ በመካነ ሰላም ሙስሊሞችን ገደል እያሉ የሀሰብ ፕሮ ፕሮፓጋንዳም እያሰራጩ ነው። ከመከላከያ የክብር አባላት ጋር ሆነው የመከላከያ የክብር አባላት ኢንሳ የፋኖ አመራሮች ስልክን ጠልፎ ሙስሊሞች እንዲገደሉ ትእዛዝ ያስተላለፈበትን ድምፅ ደርሶኛል ብለው በኤአይ የተቀነባበረ ቪዲዮም እያሰራጩ ነው። የስልጤ አክቲቪስቶችም ሳያላምጡም እየዋጡ ነው። እኔ የስልጤ አክቲቪስት በሆን ኖሮም የመከላከያ የክብር አባላትን እንዲህ ብዬ እጠይቅ ነበር ሲል አንድ የሚዲያችን አድማጭ የእስልምና እምነት ተከታይ እንዲህ ይላል የፋኑ አመራሮችን ስልክ መጥለፍ ከቻላችሁ ለምን ቀድማችሁ አልተከላከላችሁም? የአንድ መንግስት ትንሹ ስራ የህዝብን ደህንነት መጠበቅ ነው። ለምን የህዝቡን ደህንነት አጠብቆም? ግብር የምንከፍላችሁ ለፋኑ አይደለም፣ ለመንግስት ነው። ስለዚህ መንግስት ለምን ወደ ፋኑ ያሳባል? በአለም ምርጥ ስለላለን፣ ምርጥ ስለላ ገንብተናል፣ በአለም ምርጥ የተባለ የመከላከያ ሰራዊት ተገንብተዋል ብለው ብርሃኑ ጁላ ተናግረው ነበር። በአለም ላይ ምርጥ መከላከያና ስለላ ከገነባችሁ ለምን ይህንን የዜጎችን ሰላም ማስጠበቅ አቃታችሁ? አንድ የእስልምና እምነት ተከታይ እንዲህ ብዬ እጠይቃቸው ነበር ሲል በሚዲያችን በላከው መረጃም ገልጾልናል። ወለጋ ላይ የተጨፈጨፈውና የተፈናቀለው አብዛኛው የወሎ ሙስሊም ነው። ከወለጋ ተፈናቅለው ደብረ ብርሃንና ሀይቅ ከተማ በሸራ መጠለያ ውስጥ ሆነው ኑሯቸውን በስቃይ እየገፉ ያሉት ሙስሊም አማራዎች አይታያቸውም፣ ፍልስጤሞች ይቀርቧቸዋል። ያ ሁሉ ሙስሊም ወለጋ ላይ ሲገደል ድምጻቸው አይሰማም፣ አማራ ላይ ሲሆን ምላሳቸው ይዘረጋል ያደርጋል ያውም አማራ ባልፈጸመው የወሎ ድል ላይ ውሃ ለመቸለስ የደህንነት ቢሮ ሀሳብ ሲያወጣ ሲያወርድ ቆይቷል። መንግስት ነኝ ብሎ አራት ኪሎ ያለው ኦህዴድ የፋኖ አመራሮች ሙስሊም እንዲገድሉ ትእዛዝ ያስተላለፉበትን ስልክ ጠልፍ ያለው ብሎ አንድ ድምፅ እያሰራጨ ነው። የፋኖ አመራሮች ስልክ ከጠለፋችሁ ቀድማችሁ ለምን አልተከላከላችሁም? ደግሞ ፋኖዎች በገዳምና በሸለቆ ነው ያሉት አላላችሁንም ወይ? መካነ ሰላም እንዴት ገቡ ብሎ የሚጠይቅ አንድ ሰውም የለም በ በኤአይ ድምፅ ማታለል ድሮ ቀረ። ብርሃኑ ጁላ አለም በኛ መከላከያ እየተደመመ ነው፣ እኔ ስራ በስቶብኛል፣ እኛ ጋርና እኛ ጋርና እየተባልኩኝ ነው ብለው ተናግረው ነበር። አለም በኢትዮጵያ መከላከያ ከተደመመ ለምን የመካነ ሰላም ሙስሊሞች አልተከላከላችኋቸውም? ይሄ ዘመን የአርቲፊሻል ኢንተለጀንስ ነው። ኤአይ በርካታ ነገሮችን እየሰራ ነው። የኤአይ አፕሊኬሽኖች ኮምፒውተር ላይ ጭነህ፣ በፈለከው ታዋቂ ግለሰብ ድምፅ ማስመሰል ትችላለህ። ግጥም ራሱ ጽፈህ ዜማ ራስ ፈጥረህ በአስቴር አወቀ ድምፅ ሙዚቃ መስራት ትችላለህ። የቴዲ አፍሮ ድምፅ ካስፈለገህም በቴዲ አፍሮ ድምፅ ቴዲ አፍሮ በሌለበት የቴዲ አፍሮን ድምፅ ይሰራልሃል። ኤአይ ተአምረኛ ሆነዋል። ኢንሳ ህንፃ ስድስተኛ ፎቅ ላይ ብልጽግና የሚቃወሙትን ጋዜጠኞች፣ አክቲቪስቶች፣ የታዋቂ አመራሮች ድምፅ በማስመሰል እንትና የተባለ አክቲቪስት ለእንትና እንዲህ አለው የስልክ ንግግር ጠልፈናል ብለው የመከላከያ የክብር አባላት ያስወራሉ። እንቶን የተባለው የፋኖ አመራር ለእንትና እንዲህ ነው የስልክ ልውውጣቸውን ጠልፈናል እያሉ ያለ ሀፍረት ይጽፋሉ፣ ይናገራሉ። ነገር ግን ህዝቡ እንደነቃና እንደባንን እንኳን አያውቁም። ይህ ቴክኖሎጂ ከአራትና ከአምስት ዓመት በፊት የሰባተኛ ክፍል ተማሪዎች የሚጠቀሙት ነው። አሁን ላይ እንዲያውም አልተማሩም የምንላቸው በእድሜ የገፉ አዛውንቶች ሳይቀሩም በኤአይ በርካታ ነገሮችን እያቀነባበሩ ነው። ሲያሻቸው ቪዲዮ ይሰራሉ፣ ሲያሻቸው ፎቶቸውን ያቀነባብራሉ። ድምፅም ሲፈልጉ አቀነባብረው በኤአይ እየተሰሩ የሰው ልጆችን የሚመስሉም በርካታ ነገሮችን እየሰሩ ነው። ብልጽግና ሀገር ምድር ያወቀውን የኤአይ ቴክኖሎጂ ነው አሁን ላይ ህዝቡን አታልላለሁ ብሎ እየተጋጋጠበት የሚገኘው ነው። በጣም እኮ ነው የሚገርመው። የስድስተኛና የሰባተኛ ክፍል ተማሪዎች እንኳን የማይታልሉበት ከነሱ የተሻለ የሚሰሩበትን የቴክኖሎጂ ስራ ነው ህዝቡን ለማታለል የሚሞክሩበት። ለማንኛውም ህዝቡ ነቅተዋል። በብልጽግና ፕሮፓጋንዳ የሚታለል አንድም ህዝበ ሙስሊም የለም። አሁን በቀጥታ ወደ ሌሎች ዘገባዎች አልፋለሁ። የአገዛዙ ሰራዊት ከጫካ ጭንብል ለባሽ ሚሊሻዎች ጋር በመሆን በህዝብ ተሽከርካሪ ላይ ከፍተኛ ጭፍጨፋን ፈጸመ። ባለፈው መስከረም 23 2018 ከጎንደር ገንዳ ውሃ ብዛት ያለው የህዝብ ተሽከርካሪ በአገዛዙ ሰራዊት እየታጀበም በጉዞ ላይ ያለ ከመቃ በትንሽ ኪሎ ሜትር ርቀት ግራግር ከምትባል ቦታ የጉዞ ታሪክ ተቀይሮ ሌላ መልክ ሊይዝ ችለዋል። በማይታሰብ መልኩ የአገዛዙ የብልጽግና ሰራዊት የአማራ ህዝብን እንደ ሰላም ማወራረጃ ቀብድ መያዣ አድርጎ የጥፋት መንገዶችን እየፈበረከ በሰበብ አሰበቡ ንጹሃን የአማራውን ህዝብ እልቂት እየዳረገ የቆየ መሆኑ ይታወቃል። በዚህ ቀን የተፈጸመው ደግሞ በጣም ከባድ ጭካኔ ልክ ድራማቲክ በሆነ መልኩ እዚህ ቦታ ላይ ሲደርስ ከእጀባ የተመለሰ በመምሰል ከፊት ለፊት አካባቢው ላይ ያሰማራቸውን ጭንብል ለባሾችን በማድረግ እንዲሁም ከኋላ ጨፍጫፊው የአብይ አህመድ ሰራዊት በመሆን በሁሉም የህዝብ ተሽከርካሪዎች ላይ ከፍተኛ ተኩስ በመክፈት ከፍተኛ ቁጥር ያለው ንጹሃን ለ በልቂት ለከፍተኛ አካል ጉዳት ዳርጓል። አካባቢው ላይ ኔትወርክ በማጥፋት ቁስለኞችን ህክምና ለማድረስም ሆነ መረጃዎችን ለማጠናከር ተግዳሮት የሆነ ሲሆን ለጊዜው ቁጥራቸው የደረሰን ሴቶችና ህፃናትን ጨምሮ ከ18 በላይ የተገደሉ ሲሆን ከ35 በላይ ደግሞ ንጹሐን ከባድ ቁስለኛ መሆናቸው ተረጋግጧል። በምዕራብ ጎንደር በመተማና አጎራባች ወረዳዎች አማራን ቅማንትን ለዘመናት በአብሮነት ተከባብረውና ተጋምደው በፍቅር የሚኖሩ ማህበረሰብን አሁን ላይ በተለየ መልኩ የብልጽግና ለማገዛዝ በመካከል ጠባጫሪ አጀንዳዎችን ፍጹም ተለዋዋጭ የሆነ ስራ በስውር ከፍተኛ በጀት በመመደብ የውስጥ ጉዳይ አስፈጻሚዎችን ወክሎም እየሰራ እንደሚገኝም ደርሰንበታል። ስለሆነም የእርስ በእርስ የማህበር ፍጅት ለማስፈጸም የሚደረገው ማንኛውም እንቅስቃሴ ማህበረሰቡ ነቅቶና አውቆ አካባቢውን እንዲጠብቅና የዚህ ተግባር አካል የሆኑትን የታጠቁም ሆነ ያልታጠቁ ቅጥረኞችን በአካባቢው ለሚገኝ የፋኖ ሰራዊት መረጃ በመስጠት እንድትተባበሩ ስንል ልባዊ ጥሪያችንን ማ ለማስተላለፍም እንወዳለን። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ። እዚሁ ጎንደር ላይ እንቆያለን። በመልሶ ማጥቃት ከፍተኛ ወታደራዊ ጠቀሜታ ያላት ሚካኤል ደብረ ከተማን መቆጣጠር ተችሏል። በትላንትናው ዕለት የአብይን በራስ ጠባቂ ኃይል ከባህር ዳር ጀምሮ ኃይሉን በማሰባሰብ አዲስ ዘመን ከተማ ላይ ትላንት የደረሰ ሲሆን አዲስ ዘመን ላይ ተጨማሪ ኃይልን በማከል በሁለት አቅጣጫ ማለትም በድሪጣ አስታ አቅጣጫና ከአዲስ ዘመን አሮጋሮን በጅራት አቅጣጫ ለሊቱን ሲጓዝ አድሮ በጠዋት ሚካኤል ደብር ሊደርስ ችሏል። ሌላው የውጊያ ቀጠና ደግሞ ከአዘዞ ከጠዳና ከማክሰኝት ኃይሉን ለቃቅሞ ደጎማ ላይ በማድረስ መነሻውን ደጎማ በማድረግ ቀጥታ በአዲስ ዘመን ከመጣው የብልጽግና ጋር በመናበብ የፋኖን ኃይል መደምሰስ ነበር እቅዱ። ያልጠበቀው ነገር የገጠመው የብልጽግና ኃይል በሶስቱም የውጊያ ቀጠናዎች ከፍተኛ ምችን አስተናግዷል። በደጎማ ወደ ሚካኤል ደብር የመጣው የብልጽግና ኃይል መብረቁ ክፍለ ጦር በድሽቃ በታገዘ ውጊያ አይቀጡ ቅጣት መቅጣት ችለዋል። ከአዲስ ዘመን በአስታ አቅጣጫ የመጣው የብልጽግና ኃይል ደግሞ ጥቁር አንበሳ ክፍለ ጦርና የጎንደር የበጋሸው ክፍለ ጦር አባላት በሚገባው ቋንቋም አናዘውታል። ከአዲስ ዘመን በአርኖ ጋሮን ጅራት አቅጣጫ ፋኒ የውቤ ክፍለ ጦር የጥቁር አንበሳ ክፍለ ጦር የተወሰኑ አሃዶች በመናበብ የብልጽግና ኃይል ላይ መብረቅ ጥቃትም አድርሰውበታል። ውጊያው አሁንም እንደቀጠለ ሲሆን በሶስቱም የውጊያ ቀጠናዎች የተመዘገቡ የፋኖ ድሎችም 28 የብልጽግና ኃይል ወዲያው ሲሞት 35 ደግሞ ቆስለዋል። በአዲስ ዘመን ጤና ጣቢያ የመጀመሪያ ደረጃ ሆስፒታል፣ በእንፍራንዝ ጤና ጣቢያ፣ በማክሰኝት ጤና ጣቢያ እና የመጀመሪያ ደረጃ ሆስፒታሎች የህክምና እርዳታም እየተደረገላቸው እንደሆነ የተገለጸ ከመሆኑም በላይ ክፉኛ የቆሰሉት ደግሞ ወደ ጎንደር ለከፍተኛ ህክምና በሪፈር እንደተላኩም ለማወቅ ተችሏል። በበቀል የሰከረው የብልጽግና ኃይል በሚካኤል ደብርና በአካባቢው ህዝቡ ላይ ከፍተኛ ማንገላታትን የፈጸመ ሲሆን የህዝቡን ሀብትና ንብረትም ዘርፏል ተብሏል። ከዚህ በተጨማሪም ንጹሐን አርሶ አደሮችን ጠመንጃ አላችሁ አምጡ ብለው የጠየቁ ሲሆን አርሶ አደሮችም ጠመንጃ የለንም በማለታቸው ተረሸነዋል። ሶስት አርሶ አደሮች ዋሻ ማርያም ቀበሌ ላይ ሲረሸኑ፣ ሁለት ደግሞ የሚካኤል ደብር ቀበሌ ነዋሪዎች መረሸናቸውን የአካባቢ የኮሚኒቲው ነዋሪዎች ለሚዲያችን በምሬት ገልጸዋል። አንድ ስላሴ ቤተክርስቲያን ላይ ሲያገለግል የነበረም ዲያቆንም ክፉኛም አቁስለውታል። አንድ ሚካኤል ቤተክርስቲያን ላይ ከፈጣሪው ጋር ተገናኝቶ ከፈጣሪው ጋር ተገናኝቶ በጸሎት ላይ የነበረ ግለሰብንም እንዲሁ አቁስለዋል። ብልጽግና የፋኖ ምት ሲበረታበት ንጹሐን ላይ ጥቃት መፈጸሙን አጠናክሮ ቀጥሏል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ እንደምንነው ደሴ ጦሳና ግራዶም የሚካኤል ሀገር የጥቃቱ መንዶም ከደሴ ከተማ አፍንጫ ስር ህዝባዊ ውይይትና የብልጽግና መዋቅርን እያፈረሱ ህዝብ ተኮር በሆነ በአዳዲስ መዋቅር የመተካቱ ስራ ተጠናክሮ ቀጥሏል። ፋኖ ደሴ ዙሪያ ከብልጽግና ሰራዊት እያጸዳ እየተቆጣጠረ ነው። በአፍላ ውጊያ መሃል ቢሆኑም ሰአቱ ከደረሰ የዙሁር፣ የፊጅራ፣ የአሱር፣ የኢሻና የመግሪብ ስግደት ዝንፍ የማይልባቸው እነዛ ከምሽግ ምሽግ ተወርዋሪ ኃይል ፋኖዎች ከወንድማቸው ጋር ከክርስቲያኑ ጋር በመሆን ደሴና ኮምቦልቻ ከተሞችን ከብልጽግና ቡድን ሊያነጹ ግስጋሴያቸውን አጧጥፈዋል። ደሴም ኑልኝ እያለች ነው። እንደምትመለከቱት ደሴ ዙሪያ ህዝባዊ ውይይትም ቀጥሏል። አሁን በቀጥታ ወደ ጎጃም አልፋለው። ጎጃም ቀውጥ ሆነዋል። ደንበጫ የጠላት መቅጫ የተባለለት አካባቢ ዛሬም የብልጽግናን ኃይል እያረገፈው ነው። በዛሬው እለት የደንበጫ ተርቦች ኢንጂነር ክበር ተመስገን ብርጌድ አናብስቶች አንጀን ቀጠና ላይ የብልጽግናን ኃይል አይቅጡ ቅጣት የቀጡ ሲሆን፣ በዚህ ተጋሉ በርካቶች የብልጽግና ኃይል የተደመሰሱ ሲሆን፣ አንድ መኪናም በፋኖ ጋይቷል። ሙትና ቁስለኛው እንዲሁም የጋየው መኪና ተጨማሪ ኃይል በማስመጣት ይዘው መመለሳቸውንም የአካባቢው ነዋሪዎች ለሚዲያችን ገልጸዋል። ብልጽግና አሁን ላይ የሞተበትን ሬሳ ይዞ ከመመለስ ውጪም የውጊያ ስነ ልቦናም እንደሌለው ነው ነዋሪዎች የገለጹልን። ይህ በእንዲህ እንዳለም በሌላ ሰበር ዜናችን ትላንት ምሽቱን ባህር ዳር ዙሪያዋን በቦምብና ተኩስ ስትደበላለቅ እንደነበረ ተነግሯል። ከምሽቱ 3:45 ጀምረው የተኩሱ ልውውጥ ሌሊቱን እየሰነበተ ሲሆን ሰዓታት በፈጀ የተኩስ ልውውጥ ባህር ዳር ዙሪያም አንድ አሳላይ ቀውጥ የሆነ ንቅንቅ ተደርጓል። ውጊያው ከነጋ በኋላ በረድ ቢልም በተወሰነ ሰዓታት ልዩነት አሁንም ድረስ ተኩስ እንደሚደረግም አረጋግጠናል። ባህር ዳር በሶስት አቅጣጫ በፋኖ ጦር ተከባለች። እናረጋ ከበደ የወሎ አይነት ዘመቻ ሲያደርጋል በባህር ዳርና አካባቢው ላይ እንዳይጀመርብን በሚል ለካቢኖቻቸው ማንኛውም ነገር ከተፈጠረም ወደ አዲስ አበባና ድብረ ብርሃን ለማምለጥ ሁሉም ዝግጁ እንዲሆንም አሳስበዋል። ትላንት በነበረው ከባድ ውጊያ አንድ የብልጽግና ኮሎኔል ስሙ ባሻሻ ግሬ የተባለ ላይመለስ መሸኘቱንም አረጋግጠናል። ባህር ዳር የምትያዝ ከሆነ ማንኛውም ባለስልጣን በፋኖ እጅ መግባት እንደሌለበትም አረጋ ከበደ አስጠንቅቀዋል። ከዚሁ ጋር በተያያዘ ተመስገን ጥሩነህ ባህር ዳር በመግባቱ በፈ ፍርሃት ከተማ ሙሉ የተሽከርካሪ እንቅስቃሴም አቁማለች። በየኮርነሩ መከላከያ ሰራዊት በተጠንቀቅ እንዲቆምም ተደርጓል። ባህር ዳር ዙሪያ በቅርብ ርቀት የጎጃም ፋኖ ተጠግቷል። አብይም ለዲፕሎማሲ ውድቀት ፍራቻ ባህር ዳር በፋኖ እንዳይያዝ ሙሉ ሎጂስቲክ በአንቶኖቭ ሲያስጉዝ ሰንብቷል። አሁን ፋኖ ጠንክሮ ከመጣ ብልጽግና በአዲስ አበባ ገጽ ሆኖም የመከላከያ ስራ እንዲሰራና ሁሉም የወረዳ አመራሮች ከተሸነፉ ወደ እስር ቤት እንደሚገቡ ማስጠንቀቂያም ሰጥቷቸዋል። ፋኖ ዞንም ሆነ ወረዳ ሲቆጣጠር አመራሩ አመራሩ እየሮጠም አስቸግሯል። አብይ አህመድ እዛው ሆኖ ይታገል ካልሆነ አታስወጡ ሲልም ትእዛዝ ሰጥቷል። ነገር ግን አረጋ ከበደ ነገር ግን አረጋ ከበደ ደግሞ ባህር ዳር የምትያዝብን ከሆነ አምልጡ ብሏል። ይህ በእንዲህ እንዳለ ደግሞ ደብረ ማርቆስ ላይ አረጋ ከበደ አመራሮቻቸው ተገድለውባቸዋል። ደብረ ማርቆስ ከተማ ላይ የመሸገውን ካቢኔና የአገዛዙን ሰራዊት የፋኖ ሀይል ሽባ አድርጎታል። የአፋ ባሀ ምዕራብ አማራ ቀጠና ቴዎድሮስ እዝ ቀኝ ሰራተኛ ጌት የኦፍቴን ንጉስ ስድስተኛ ክፍለ ጦር የብርሃኛው ጅብላ ሙተራ ብርጌድ በሌሊት ደብረ ማርቆስ ከተማ በመግባት መሀል አደባባይ መስከረም ሆቴልና ቤተ መንግስት ዞን አስተዳደር ላይ በመሸገ የአገዛዙ ሰራዊትና ባለስልጣኖች ላይ ጥቃት መፈጸሙን አስታውቋል። በተወሰደው እርምጃ ከፍተኛ አመራር ጨምሮ በርካታ ወታደሮች መደምሰሳቸውን ከውስጥ የደረሰን መረጃ ያመላክታል። እንግዲህ አድማሽ ተመልካቾቻችን በተለይ በዚህ በመካነ ሰላሙ ጉዳይ በተያያዘም የብልጽግና ፕሮፓጋንዳ በሚገባው ተመክቷል። የአማራ ትግል ደጋፊዎች የሚዲያ ሰዎች በሙሉ በዚህ ዙሪያ ያደረጉት ትብብርና በዚህ ዙሪያ የብልጽግናን ፕሮፓጋንዳ ለመመከት ያደረጉት ጥረት እጅግ የሚደነቅ ይበል የሚያስብል ከዚህ በኋላ እንዲቀጥል የሚጠበቅ ነው። ምክንያቱም ብልጽግና በዚህ ፕሮፓጋንዳው የአማራ ሙስሊም ተወላጆችን ከአማራ ክርስቲያን ተወላጆች እንዲሁም የአማራ የፋኖ አመራሮችን ከክርስቲያኑ የፋኖ አመራሮች ለማጋጨትና እርስ በርስ ጸብ ለመፍጠር ትግሩን እዚያው አማራ ክልል ለማስቀረት ያቀደው እቅድ ነበር። ነገር ግን ይህንን በመገንዘብ መላው የአማራ ወጣትም ሆነ የአማራ እስልምና እምነት ተከታዮች እንዲሁም የፋኖ አመራሮች ድንቅ የሚባል እርምጃ ወስደዋል። በተለይ በፋኖ አመራሮች በኩል የተሰጠው መግለጫ እጅግ ልብን የሚያርስ በተለያየ ፋኖ የእስልምና እምነት ተከታይ አመራር የሆኑ ወጥተው በሚዲያ የሰጡት መግለጫ የብልጽግናን ፕሮፓጋንዳ እያኮመሸሸ ከጥቅም ውጭ ያደረገ ነውና እጅግ ድንቅ የፕሮፓጋንዳ መከታይ የተደረገበት ሁኔታ ነው ያለው። ብልጽግና ከጦር ሜዳ ውጭም በሚዲያው እንደምትመለከቱት በደንብ እየተሸነፈ ያለበት ሁኔታ ነው ያለው። ከዛ በተረፈ ወሎ ላይ ማታለል እንደ ድሮው የለም። አሁን ፋኖ ወሎ ላይ ካሉት የፋኖ ወታደሮች መካከል ሀምሳ ፐርሰንቱ የሚሆነው የሙስሊም የእስልምና እምነት ተከታይ ነው። ስለዚህ እራሱ ወታደሩን ልታሞኙ አችልም። ሜዳ ላይ እየተፋለመ ያለውን ወታደር ልታሞኙ አችልም። ስለዚህ ብልጽግና ባረጅና በፈጀ የድሮ ፕሮፓጋንዳ የአማራ ህዝብን ለመከፋፈል ያደረገው ጥረት አልተሳካለትም። ከዛ በተጨማሪ ደግሞ አሁን ላይ እንደ አዲስ የኤአይ በኤአይ የተቀነባበሩ ድምፆችን እያመጡ ህዝቡን ለማታለል እየሞከሩ ነው። የፋኖ አመራሮች ያደረጉት ንግግር በማለት ማለት ነው። እንግዲህ የሚለቋቸው ሰዎች በእርግጥ ጭራሽ የፋኖ አመራር ያልሆኑ ስሞችን ነው የሚጠቀሙት። ሲቀጥል ድምፃቸውም ከሚጠቀሱ ሰዎች ጋር አብሮ የማይሄድ ነው በኤአይ እንደተሰራ እንደተቀነባበረ ግልጽ በሆነ በሆነ መልኩ ነው። እንግዲህ ብልጭግና ህዝቡን ለማሞኘት የሚሞክረው ዩቲዩብ ላይ ተመልክታችሁ ከሆነ በኤአይ የተሰሩ የቴዲ አፍሮ ዘፈን፣ የአስቴር አወቀ የበርካታ ድምፃውያን ዘፈኖችን ተመልክታችሁ ሊሆን ይችላል። በነዛ ድምፃዊ ያልተሰራ ነገር ግን ማንኛውም ሰው አድማጭ ተመልካቾች፣ እናንተ መስራት የምትችሉት ቀጥታ በኤአይ የተቀነባበሩ ድምፆች አሉ። ስለዚህ እንደዚህ አይነት ድምፆችን እያመጣ የብልጭግና የፕሮፓጋንዳ ና የሚዲያ ክንፍ ህዝቡን ለማታለል እየሞከረ ነው። በሚገርም ሁኔታ ደግሞ ህዝቡ ባኖበታል፣ ነቅቶበታል። እንደ ድሮ የሚታለልለትም አላገኝም። በተለይ ይሄ የስልጤ አክቲቪስት የሚባለው ክንፍ ከአማራ ህዝብ ጋር ያለበት ጥላቻ ባይታወቅም፣ ነገር ግን የብልጽግናን ፕሮፓጋንዳ ሳያላምጥ እየዋጠ እያስተጋባ ይገኛል። እሱም ግን ከስሯል ማለት ይቻላል። ስለዚህ ፕሮፓጋንዳ የተመከተበት ሁኔታ እጅግ የሚያኮራ ይበል የሚያሰኝ ድንቅ ስራን የተሰራው ለማለት ነው።